አልጠብቅም ሳነሰውም፣ ኤርፎን አድርጌ አርጌ ነው ማነሰው። ግን በስነ ስርአት አዋራኝ የሆነ ቀን ነው አልኩት። ላይ አሳሰበኝ ጤንነቱ፣ ዞር ሲያደርገው ሰው ጋ ነው። ይህን በጸሎት አስበኝ።

አራት ቀን ሰርቼ ተውኩት። የወር ክፍያ ስንት ቀን? አራት ቀን፣ አራት ቀን። የወር ክፍያ አራት ቀን አቤል የእኛ ነዋ ሌላ ማን አለ አቤል ሳልሰራ እኮ አለኝ ምንድን ነው አቤል እና አቤል ማነው ትለኛለህ ብቻ እሱ ደረት ላይ እንዳታስተኛ እንዳታስተኛት ብቻ ያን የመሰለው ጉንጯን እንዳታጠፈው፣ ሰንበር በሰንበር እንዳታረቀ የተገረፈች ነው የምትመስል። እሱ ደረት ላይ ብተኛል፣ የማንችን ወንድ ያረፈባት ነው የምትለጠሬ። የመላ ደረት ላይ ልታሰኛ ታስባለህ? በኢትዮጵያ አየር መንገድ ዶሮ ደረት ነው የኢትዮጵያ አየር መንገድ እኮ ነው የሚመስለው። ቆሎ እየበላህ ደረቴ ላይ ምናምን ትላለህ። አታፍር ዶሮ። ወይኔ አተሳ ታጫውተኛለህ። ቤት አለች። ከቤት አላጫውትም። ማን ጋር ታጫውተኛለህ? ከቤት ለእሷ ነው የማጫወት። አንተ ላሌ ምንድን ነው የማጫወት? እሷን አላጫውትም

በጣም ፈጠና አለው ምን ኦኬ ኦኬ የሆነ ሰው አየው በቃቸው ፍራዝ ይመች ይመች ምን ጌም ልትጫወት ነው